አልሐምዱሊላህ ወከፋ፣ ያው ጥያቄው ምንድን ነው? አላህ ምንድ ነው? መንፈስ ነው ምንድ ነው? ያለቀው መጀመር አላህ ምንድ ነው ያለቀኝ፣ አላህ አምላክ ነው። ማስረጃ ደግሞ ቁርአን ሱረቱል ማይላ፣ ኢነማላሁ ኢላሁ ዋሂድ፣ አላህ አንድ አምላክ ቃል በቃል መጀመር፣ ማወቅ ያለው አላህ ሱብሃነሁ ወተዓላ ሰማያትና ምድርን የፈጠረ ሃያ አምላክ ምንድነው ስለሆነ ማለት ነው። ማነው እኮ ደግሞ ኢንሻአላህ አስረዳሃለሁ። ተመለሰልህ፣ ለመጀመሪያ ምንድን ነው ለሚለው ተመለሰልህ፣ አላህ አምላክ ነው። ምንድን ነው ማነው ደግሞ እመጣልሃለሁ፣ ማን የሚለው ማለት ነው። እሺ፣ አዎ፣ ምንድን ነው ለሚለው ተመለሰልኝ አባቴ። ኦኬ፣ አሁን ደግሞ ማነው ወደሚለው ደግሞ እንምጣ። ኡስታዝ አለ ወይስ ልጀምረው ነው? ኡስታዝ ካለ ይሄድበት። ኡስታዝ ቀጥል፣ ምንም ችግር የለውም። ያው እንትን የጠየከው ጥያቄ ምንድን ነው ስትል ኦንቶሎጂካል ነው የጠየከው። ለምሳሌ አንተ ምንድን ነህ አብርሃም፣ ለምሳሌ ሰው ነው። በቃ እንደዛ ማለት ነው። አላ ምንድን ነው ስትል በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ላ ኢላሃ ኢላ አና ይላል ከኔ በቃ ሌላ አምላክ የለም ይላል። አምላክ ነው፣ ኢላህ ነው፣ አምላክ ነው። ኤሰንስ ስለ ኤሰንስ ስለሆነ የምናወራው ስለ ኦንቶሎጂ ስለሆነ የምናወራው ማለት ነው። ምንድን ነው የሚለው ነገር ማለት ምን ነው አላህ ምንድን ነው ብላ የጠየቅከው ነገር ነው። ዮሐንስ ወንጌል አራት ሀያ አራት ላይ እግዚአብሔር መንፈስ ነው የሚለው ስለ አትርቢት ነው የሚያወራው፣ ስለ ኢሰንስ አይደለም የሚያወራው። አሁን ስለ አላህ ነው የጠየኩህ አንተ ባይብል ላይ መንፈስ ነው ምናም ስትል ፕሪሰፖስቲውን አንደርስታንዲንግ ስላለ ቀድመን ስለምናውቀው ነው። ከዛ አንፃር ነው ከኢብራ አለ ከዛው ግን እኔ ማብራሪያ ላልከውም እንደዚህ ነው። ነው በሚለው ደግሞ ይመጣላል። ማን ነው ሲል ደግሞ ማንነት ነው፣ መገለጫ ነው። ምንድነው ሲል ደግሞ መገለጫ፣ ራሱ የሚገልጥበት ነገር ማለት ነው። ኢምራን እዚህ ጋ ተስማምተናል። አሁን ደግሞ አላህ በሚገለጽ አይሆንም። ለምሳሌ ከራሱ ነገር አምላካችን በመንገድ እንደሚገለጽ ማለት ነው። በእስልምናችን አስማ ወሲፋት የሚባል ነገር አለ ስሞችና ባህሪያት የሚባል ነገር አለ አምላካችን አላህ ስማው ተዓለ ስሞች አሉት እንዲሆኑ ባህሪያት አሉት በእስልምናችን 99 ስሞች አሉት ቁርአን ላይ ተጠቅሶ ሀዲስ ላይ ማለት 99 ስሞች አሉት እነሱ ምንድን ናቸው መጠሪያዎቹ ከባህሪያቶቹ የተያዙ ናቸው ምሳሌ አላህ ሰሚ ነው ምን ይባል ሰሚ ስለሆነ አሰሚ ይባላል እንዲሁም ደግሞ ቻይ ነው አልቃዲር ይባላል አየህ አይደለ ስለዚህ በስሞቹ እራሱ ባህሪያቱ ይገለጻሉ ምሳሌ አላህ አዛኝ ነው አዛኝ ስለሆነ ምን ይባል አምላካችን አራሕማን ይባላል እነዚህ ምንድን ናቸው ስሞች ናቸው በስሙም ተገለጸ ባህሪያቱ ተገለጸ ማለት ነው። ሱረቱል በቀራ ቁጥር 255 እንደዚህ ይላል ተመልከት። አላህ ከእርሱ በቀር ሌላ አምላክ የለም ሕያው ሕያው ራሱን ቻይ ነው። አያ መገለጫው ይሄ ነው። ሕያው ራሱን ቻይ ነው። ማንገላጃት እንቅልፍ አትይዘውም። በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው ያ እርሱ ዘንድ በፈቃዱ ቢሆን እንጂ አንድም የሚያማልድ ማን ነው? ከፍጡሮቹ በፊታቸው ያለውን ከኋላ ያለውን ሁሉ ያውቃል። አቂ ነው። አላህ ያህል ባህሪያቶች እንደዚህ ናቸው። በሻው ነገር እንጂ ከእውቀት ከምንም ነገር አያካቡትም አያውቁትም ማለ። አላህ አንድ ሰው ሙሉ ሊያካቡ አይችልም ማለ። መንበሩ ሰማያትን ምድርን ሰፋ መንበሩ ማለት ነው፣ ዙፋኑ ጥበቃቸው አያቅተውም። እርሱ የሁሉ በላይ ታላቅ ነው። ምንድን ነው አላህ? እርሱ አላህ ምንድን ነው? የሁሉ በላይ ታላቅ ነው። እነዚህ ቦታቸው እነዚህ ባህሪያቶቹ ናቸው። እሺ፣ ይህ አንቀጽ ላይ ጥያቄ አለ። እዚህ ላይ መጀመሪያ ስለዚህ በእስልምናችን ያላህ ባህሪያት እነዚህ ናቸው። በዚህ መንገድ ይገለጻል ማለት ነው። መንፈስ አሁን ላይ እኮ መንፈስ ማለት ማለት ነው። መጀመሪያ እሺ፣ ሁሉ ቦታ ያለ መንፈስ ማለት አንድ ሁሉ ቦታ ያለው፣ ሁለተኛ የማይጨበጥ የማይነካ የማይወሰን ማለት ወሰን የሌለው ማለት ነው። የሆነ ቦታ ቁጭ ማታረ ነው። ማሻአላህ እሺ፣ መጀመሪያ አላህ ያው መንፈስ የሚለው አብራርት ትሄልኛለህ። እኛም ሙስሊሞች አላህ መንፈስ ነው አንልም። መንፈስ የሚለው ሌላ ጊዜ አስረዳካለሁ። ቀጥሎ ማለት ግን መጀመሪያ አላህ ሁሉ ቦታ አለ በእውቀቱ። ማስረጃ ደግሞ ቁርአን፣ አምላካችን ምንድነው ያለው? ኢን ቃለ ኢላ ለስተክ እንደው ኢነኒ ያዘው ቁጥሮቹን። ቁርአን እጅ ላይ ካለ ያዘው መክፈት ይችላለህ። የለም ቁርአን እጅ ላይ በቃ መዝግበውና ሌላ ጊዜ ሄደህ አንብበው እሺ ብሎትወጣ ቁጥር አርባ ስድስት እንደዚህ ይላል። እነኒ ማዕኩም አስመው ዋራ አለ እኔ ከእናንተ ጋር ነኝ ሙሳ ሆ ያለ እኔ ከእናንተ ጋር ነኝ አስመው ዋአራ አያለሁኝ ይመለከታለሁ። ስለትወጣ ቁጥር አርባ ስድስት ላይ በተጨማ አምላካችን ምንድን የሚለው ውህ አቅረቡ ኢለይኩም ሚን ሐዊሉ ወይድ አለ አላህ ለሁላችሁም ከደም ስራችሁ ይበልጥ ቅርብ ነው። ስለዚህ አምላካችን ለእኛ ቅርብ ነው ወይም ደግሞ ሁሉም ቦታ አለ። በምኑ በእውቀቱ ቁራ ምንድን ነው የሚለው ማ የኮኑ ምን ነጅዋ ሰላሳላሁራቢ ሁም ሶስት ሰዎች ቢኖሩ አራተኛው አላህ ነው። ስለዚህ አምላካችን በእውቀቱ ሁሉም ቦታ አለ። ሁሉም ነገር ያያል ይሰማል። አንደኛ አልአብሳር ወሆ ዩድሪኩ ልአብሳር ሱረቱ ልአንዓም ቁጥር መቶ ሶስት እንደዚህ ይላል። ሱረቱ ልአንዓም ቁጥር መቶ ሶስት ላቱድሪኩሁ ልአብሳር፣ አይኖች አያገኙትም። ወሆ ዩድሪኩ ልአብሳር፣ እሱ ግን አይኖችን ያለ። ስለዚህ በእስልምናችን አምላካችን አይታይም። አንድ ሰው አምላክን አይቶ ሊኖር አይችልም። ሀያል ስለሆነ በምድራዊ ሁት ማንም ላዩ አይችልም። ቁርኣን ምንድን ነው የሚለው? ስለ ሙሳ ምን አለ መሰለህ? ረቢ ያለ፣ ጌታ ሆይ አሪኒ አንዙ ኢሌክ ልመልከት አለ። ሙሳ ነብይ ታላቁ ሙሴ ነብይ ምን አለ? ጌታ ሆይ ልመልከት አለ። አምላካችን ምንድን ነው ያለው? ለንተራኒ አታየኝም፣ አታየኝም ስለዚህ አምላካችን በምድራዊ ሁኔታ ማንም ላይ አይችልም። አይሻ ረዲየላሁ ዐንሃ ምናጭ በተከበረው ሐዲስ ላይ ማን ሐደሰከ አንነ ሙሐመድ ቀራ አለ በፈቀር ከዛ አንድ ሰው መጥቶ ነቢዩ መሐመድ አላህን አይቶ ዋሽቷል አለች። ለምን ከተባለ ቁርአን ምን ይላል? ወሁወ የቁል አምላክ እንደዚህ አለ፣ ላቱድሪክሁል አብሳር አይኖች አያዩትም ማለት ነው። ስለዚህ አምላካችን ማንም ያየው የለም። ለምን ሀያል ስለሆነ አምላክን አይቶ የሚኖር ለዛ ነው ሙሳ አለይሂ ሰላም ወደቀ፣ ሱብሓነከ ቱብቱ ኢለይከ። ለምን ጠራው አልቻለም። ከዛ ወኸረ ሙሳ ሳይቃ ሙሳ ወደቀ። ከዛ ማለት ሱብሃነክ ጥራት ይገባ ብሎ ንስሃ ገባ። ስለዚህ በስልምናችን ቢሆን አምላክን አይቶ ማንንም ሊኖር አይችልም ማለት ነው። ግልጽ ነው አሁን። እሺ ሰይጣን ምንድነው? መንፈስ ነው? ምንድነው ሰይጣን? እናንተ ጋር ሰይጣን ማለት መጠሪያ ነው። በስልምናችን ቃል ነው። ባህሪ፣ ማንነቱ ስለ ባህሪው፣ ስለ ሰይጣን ያላችሁ ቁርአን ምን ይላል? ስለ ሰይጣን መንፈስ ነው ነው የሚለው ምንድነው በእስልምናችን ሸይጣን የሚባል ፍጥረት የለም። ሸይጣን ባህሪ ነው እ ባህሪ ስሙ ነው እንጂ ይህ ባህሪ አይደለም። ልንገርህ በእስልምናችን ማለት ይህ ምሳሌ አልማኒ ነው። እሺ አልማኒ እንደዚህ ይላል፣ ሸይጣን ማለት ኩሉ ሙተመሪድ ሙፍሲድ። የትኛው ማለት ችግር የለው። አይ እንግሊዝኛ ነው፣ አረበኛ ቃል አይደል ሸይጣን የሚለው እንጂ ኩሉ ሙተመሪድ ሙፍሲድ ሸጣን የሚለው ምንድነው ከተባለ፣ ሁሉ ሙተመሪድ ሙፍሲድ የትኛውም አካል መጥፎ ነገር የሚሰራ ስለዚህ፣ ከሰውም ጋጋንንት መጥፎ የሚሰራ ምን ተብሎ ይጠራል? ሸጣን ይባላል። ምሳሌ አንድ ሰራቂ አለ ምን ይባላል? አብሪል ሰራቂ ሰው ምን ይባላል? ሰራቂ ምንድን ነው? ሌባ። በቃ ሌባ። ግን እንትሰው ነው የሆነ መገለጫ ነው። ወይም ወይም ደግሞ የሆነ አካል አለው ሌባ የሚባል አለ አይደለም አይደል? ግን ባህሪ ነው አለ። አንድ ሌባ ሲሰርቅ ይባላል ሌባ፣ ሲሰርቅ ይባላል። በእስልምናችን ደግሞ ከሰውም ሆኖ ከአጋንንትም ሆኖ መጥፎ ነገር የሚሰራ ሸይጣን ይባላል። ሰው ራሱ ሰው ሆኖ ምሳሌ፣ ሰዎች ሆኖ መጥፎ ነገር የሚሰሩ እኮ ሸይጣን ይባላል። ማስረጃ ሱረቱል አናም ቁጥር ላይ አምላካችን ለቁርአን ላይ መጥፎ ነገር ከሰራ የሚሰራ ወደ መጥፎ ነገር አይ መጥፎ ነገር የሚሰራ ብቻ ሳይሆን በጣም ውስጡ መጥፎ ነገር የተሞላና ወደ መጥፎ ነገር የሚጠራ በሙሉ ሸይጣን ይባላል። ከሰውም ወቀድ ዩራዱ ብሽ ሸይጣን አለ ሸይጣን በሚለው ቃል ይፈለጋል አለ ኩሉ ሽሪር ሙፍሲድ የትኛው መጥፎ ነገር የሚሰላ አካል በሙሉ ሚነልጂኒ ወልኢንስ ከሰውም ከጋኔንም መጥፎ የሚሰራ

የሆነ አካል አይደለም ሚል የግብር ስም ነው። ግልጽ ነው። አንተ በነገርከኝ መንገድ አንተ ጋር ያለውን እውቀት በነገርከኝ መንገድ ገብቶኛል። ግልጽ በሆነ መንገድ ያሳግን ሴጣን አንድ ያብርሽ አንተ እንድትረዱ ሀሳቡን በክርስትና ሃይማኖት፣ ሴጣንን ማን ነው የፈጠረው? እግዚአብሔር ነው የፈጠረው። ኦኬ፣ ሴጣን ሴጣን በመሆኑ ይጠየቃል። ሴጣን ምን አልተፈጠረም? አባ እኮ ሴጣንን የፈጠረው እግዚአብሔር ነው አልከኝ አሁን። እና ግን ሰይጣን የሆነው ከስራው በኋላ ነው እንጂ ሲፈጠር ገና ሲሰራው እግዚአብሔር ሰይጣን አድርጎ አልሰራው እኮ። ስለዚህ ሰይጣን ተቀየረ እኮ። ስለዚህ ሰይጣን የሚበረከው ማለት ነው ግብር ነው እኮ። በቃ እሱንም እኮ ይሄንን ነው ይባል ነው ወይ እንደዚህ ሳይሆን አንድ አካል መልአክ ይሁን ሰው ይሁን ልክ አምላክ ላይ ሲያምጽ ሰይጣን ይባላል። እና አንድ በእናንተ ሃይማኖት ያ መልአክ መልአክ ሆኖ ተፈጠረ ከባካ ልክ አምላክ ላይ ሲያምጽ ሰይጣን ተባለ። ባና ሰይጣን ማለት ሰይጣን የሚባል ደግሞ ሰይጣን የመላእክት አለቃ ነበር መላእክት ነበረ። በስራው ግን ሰይጣን ሆነ። አሁን ግን እሱ የሚያሳስታቸው ሰይጣን ያሳሳታቸው እንጂ ሰይጣኖች አይደሉ። ሰይጣን የሚባለው አካል አለ፣ መንፈስ አለ፣ ሰው የሚባል ደግሞ አካል አለ። አዳምና ህዋትን ያሳሳታቸው የሰው ሴጣን አለ። ራሱ በባይብልም በቁርአን ላይ የሰውም የጂኒም ራሱ ሴጣን አለ ብሎ ነው የሚያስቀምጠው። ለምሳሌ በቁርአን ላይ በሱረቱራና ምዕራፍ 6 ቁጥር 112 ላይ እነዚያ ለነቢያት ሁሉ ከሰውም ከጅንም የሆኑ ሴጣናትን ጠላት እናደረግን ነው የሚለው። ሴጣናት ሸያጢን ነው የሚለው። ሼጣን የሚለው የአረብኛ ቃል ሸጠነ ወይም ደግሞ ራቀ፣ ተገለለ ከሚል ቃል የመጣው ካላ ራህመት የራቀ ማንኛውም ፍጡር ሼጣን ሊባል ይችላል። በእኛ በኢስላም አስተምሮት እንጂ አላ ሼጣን የሚባል አንድ ፍጡር አልፈጠረም። ልክ ሌባ ቅድም ኢምራን እንዳለ ሌባ ሌባ መሆን መስረቅ ሲጀምር ነው ሌባ የሚሆነው። በተፈጥሮ ውስጥ ወይም በጥንተ ተፈጥሮ ውስጥ ሌባ አይደለም፣ ሰው ሆኖ ነው የሚፈጠረው። ሌባ ሸጣን ምናምን ነገር ምናምን ነገር አታላይ አጨርባሪ ምናምን የሚሉ የግብር ስሞች እንጂ የእንትን ስሞች አይደሉም ማለት ነው። በባይብልም ብትሄድ ሰይጣን ለሰው ስም ሆኖ መጥቷል። ባይብል ላይ ምናልባት አታውቅም ሊሆን ይችላል። እሱን ላሳየህ እሱን ለማሳየት ነው የመጣሁት። ባይብል ላይ ምን ላይ አድርገው ለአንደኛ ነገሥት 11 14 ላይ ባይብል አብ ላይ ያወጣለት ኢምራን